እኛ አንወቀው እንጂ የሚወዱን ሰዎች ብዙ ናቸው። አልገባንም እንጂ የሆነ ሙዚቃ ሲሰሙ እኛም ብቻ የሚያስታውሱ ሰዎች ይኖራሉ። አይደውሉልን እንጂ ቤተሰቦቻችን ስለ እኛ ሳያስቡ አይውሉም። አልነገሩንም እንጂ እኛ ስላለን ብቻ ከሚጠሉት መስሪያ ቤት ሥራ ያላቆሙ የሥራ ባልደረቦቻችን ይኖራሉ። ቅድም ከሩቅ አይታሽ ደስ ስትል ብላ ያደነቀችሽ ሴት አትጠፋም። እንዳንተ መሆን የሚፈልግ የሆነ የዘመድህ ልጅ ይኖራል ሲያይህ ሊኮርጅህ የሚጣጣር። ስታልፍ አረማመዱ ደስ ሲል ያለ ወንድ እና ጠረኑ በጣም ይስባል ያለች ግን ያልነገረች ሴት ትኖራለች። ልጅሽን ያለ አባት ለማሳደግ ስትታገይ፣ እንደ እሱ አይነት አንድ ልጅ በኖረኝ አለች። አንቺን አይቶ ሚስቴ እንደሷ ኮንፊደንስ ቢኖራት ብሎ የተመኘ አይጠፋም። የሚስቱን የሆነ ነገር በአንቺ መተካት የሚፈልግ፣ የባሏን የሆነ ነገር በአንተ ጥሩ ነገር መተካት የምትፈልግ፣ አንቺ ያለሽን አይነት ፍቅረኛ፣ አንተ ያለህን አይነት ሚስት የተመኙ ብዙ ናቸው። የፀጉሯ ቀለም ሲያምር ጥፍሬን እንደሷ ብሰራው የምትል ሴት በእርግጠኝነት ቅድም ታክሲ ውስጥ አጠገብሽ ተቀምጣ ነበር ግን አልነገረችሽም። አልገባንም፣ መቼም አንደርስበትም። እኛ አናውቀውም እንጂ በሰው ዐይን ሲታይ ጥሩ ጥሩ ነገሮቻችን ይበዛሉ። እኛ አይታወቀንም፣ ጆሮ ለሰሚው ባዳ ነው እንጂ ከሚጠሉን ይልቅ የሚወዱን ይበልጣሉ። ድርሻዬ አቦነህ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው